በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች፣ በመድኃኒ ዓለም ኢየሱስ ክርስቶስ ስም፣ በቅዱስ ጊዮርጊስ ስም እንደምንሰነበታችሁ፣ እንደምንዋላችሁ፣ እንደምንቆያችሁ አሜን። መድኃኔ ዓለም ኢየሱስ ክርስቶስ አምላካችን አርባውን ቀን በጾም፣ በምስጋና፣ በቅዳሴ፣ በቅዱስ ቁርባን በእንባ እንዲሁም በጾም፣ በጸሎት፣ በእንባ እንዲሁም በተለያዩ መንፈሳዊ የአምልኮት ሕይወት አሳልፈን ለብርሃነ ትንሣኤው ደርሰናል። እንኳን ለመድኃኔ ዓለም ኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሰን አደረሳችሁ። መድኃኔ ዓለም አምላካችን ስሙ ይክበር ይመስገን። አሚን እንደተለመደው ከጊዜ ወደ ጊዜ በዓላቶችን ጠብቀን ለእኛ በረከት ክፉን ኃይል ለመጣል የነፍስን ዋጋ ከፍ ለማድረግ በብዙ ጎዳናዎች የብዙ ሚስጥራቶች መገለጥና የመንፈሳዊ ሕይወት ልዕልና መስመር ማግኛ የሆነውን የበረከት እና የጸጋ ጉዟችንን እየተጓዝን ነው። እንግዲህ አሁን ከፊታችን የቅድስት አርሴማን የበረከት ስራ እየሰራን ቆይተናል። አሁን ደግሞ የቅዱስ ጊዮርጊስ አመታዊ ክብረ በዓል ደርሷል። የሰማይቷን የቅድስት አርሴማ ቤት ክረምት ሳይገባ እንደምንጨርስ በብዙ ማስታወቂያዎች ወደ እናንተ እያቀረብንላችሁ ነበረ። እግዚአብሔር ይመስገን ብዙዎቻችሁ እያገዛችሁ ነው። ስራውም እየተጀመረ ነው። ግን ያው ገና ነው ብዙ ስለማያልቅ አንድ ቤተክርስቲያን ለመስራት ያውም ብቻችንን ስለሆነ እኛ ከእናንተ ጋር ሆነን እና የሚሰሩ ሰዎች አንድ ላይ ሆነን ሌላ የገቢ ምንጭ ስለሌለን ህብረተሰቡ አቅመ ደካማ ስለሆነ በገንዘቡ ወይም እቃዎችን ለቤተ ክርስቲያን መገንባት የሚሆኑት ማገዝ ስለማይችል እኛ ስለሆነ የምንሰራው ስራው እስከሚያልቅ ድረስ እንቀጥላለን። ገና ነው። ግን ለጊዜው ለዚች አስር አንድ ሳምንት ያህል ለአስር ቀን ወይ ሰባት ቀን ያህል የታላቁ ሰማዕት የቅዱስ ጊዮርጊስን ዝክር የምንዘክርበትን ገንዘብ ማሰባሰብ እንጀምራለን ማለት ነው። ቅዱስ ጊዮርጊስ ፈጣን ሰማዕት ነው። በጣም ሩሩ ሰማዕት ነው። ከነፋስ ይፈጥናል ተብሎ ነው የሚነገረው በአባቶቻችን እና የሚታመነውም በምስጋናውም መፍጥነ ረድኤት ፈጣኑ ረዳት ብለን ነው የምናመሰግነውና ሚያዝያ ሀያ ሦስት ዓመታዊ ክብረ በዓሉ ነው። በዛ ጊዜ ደግሞ እኛ በአቅማችን ለቅዱስ ጊዮርጊስ በደብሩ ዝክር እንዘክራለን። ከቻን ለደብሩ መባእ እናስገባለን። ቅዱስ ጊዮርጊስን ያስደስተዋልና የእኛ በረከት ይሆናል ብለን የምናስበውን ነገር እናደርጋለን። ስለዚህ ሁላችሁም የቅዱስ ጊዮርጊስ ወዳጆች በበረከት ስራና በዝክር አብራችሁ የምትሳተፉ ወንድሞች እህቶቼ፣ ከዚህ በፊት የቅዱስ ገብርኤልን፣ የመብርሃንን፣ የሰማይቷን የተለያዩ ዘክረን በረከት አግኝተን ክፉን ኃይል እንደታገልነው ሁሉ አሁንም የሰማይቱን የቅዱስ ጊዮርጊስን ዝክር እንዘክራለን። በእሱም ብዙ በረከት እናገኛለን። ቃል ኪዳኑን እንሳተፋለን። ወዳጆቹ እንሆናለን። በመንፈሳዊ ህይወታችንም ደግሞ ብዙ የተደበቁ ምስጢራቶች በመንፈሳዊ ህይወት ከፍ የምንለው እሱ ራሱ ቅዱስ ጊዮርጊስ በዕለተ ቀኑ መጥቶ የሚጎበኘንን የጠየቅነውና የለመነው የተማጸነው ነገር ካለ የሚፈታበት መንገድ ስለሆነ ሁላችንም ለሰማይቱ ወዳጅ ለመሆን ከዛም በላይ ደግሞ በረከትና የቃል ኪዳኑን ኃይል ለመካፈል የዝክሩ ተሳታፊ እንድትሆኑ በቅዱስ ጊዮርጊስና በኃያሉ አምላካችን በመድኃኔዓለም ፍቅር ጠይቃችኋለሁ። ከስር አካውንት አለ ሁሉ የምንሰበስብበት አካውንት ነው በዚያ ሰብስበን ስልክ ቁጥር ለማውራት ማውራት እንችላለን ኔ ነው በሱ ሰብስበን ሚያዚያ 23 ቀን ዝክሩን እንዘክራለን ከዝክሩ የበለጠ ደግሞ ካገኘን መድኃኒዓለም ፈቃዱ ከሆነልን ለደብሩ መባ የሚሆን እናስገባለታለን ስለዚህ አስራታችሁን መባችሁን በኩራታችሁን ብትልኩልኝ በዚህ ወር ይህ ወር የቅዱስ ጊዮርጊስ ብናደርገው የመድኃኔዓለም ፈቃዱ ቢሆንልን ብዬ እመኛለሁና፣ ቅዱስ ጊዮርጊስ በፍቅሩ በፈጣን እርዳታው እንዲሁም በቃል ኪዳኑ ይርዳን። የበረከቱን ስራ አያሳፍረን። ለበረከት ያብቃን። አሜን